የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰባቱ ጾማት መካከል አንዱ ስለሆነው ስለ ጾመ ነቢያት ነው። ይህ ጾም ጾመ አዳም፣ ጾመ ስብከት እንዲሁም የገና ጾም እየተባለ ይጠራል። አዳም ከገነት በተሰደደ ጊዜ የነበረው ጸጸት፣ ነቢያት መሲሁ እንዲወርድ ያቀረቡት ጾለትና የዚህ ጾም ታሪክ መነሻ ምን ይመስላል የሚለውን አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ጾመ ነቢያት በየዓመቱ ከኅዳር 15 ቀን ጀምሮ እስከ በዓለ ልደት ዋዜማ ድረስ የሚጾም ከሰባቷ አጽዋማት መካከል አንደኛው ጾም ነው። እግዚአብሔር አምላክ ዓለምን ለማዳን ሲል የሰውን ስጋ ስለመልበሱ፣ ወደ ግብፅ ስለመሰደዱ፣ በባህረ ዮርዳኖስ ስለመጠመቁ፣ በትምህርቱ ብርሃንነት ጨለማውን ዓለም ስለማብራቱ፣ ለሰው ልጆች ድነት ልዩ ልዩ መከራት ስለመቀበሉ፣ ስለመሰቀሉ፣ ስለሞቱ፣ ስለትንሣኤው፣ ስለ እርገቱና ስለ ዳግም ምጻቱ በየዘመኑ የተነሱ ቅዱሳን ነቢያት በመንፈስ ቅዱስ ተቃኝተው ትንቢት ተናግረዋል። ትንቢቱ ደርሶ ተፈጽሞ ለመመልከትም ኃይልን አንሳ እጅ ላክ እያሉ በጾም በጸሎት ተወስነው አምላክ ሰው የሚሆንበትን ጊዜ በቀናት፣ በሳምንታት፣ በወራትና በዓመታት እያሰሉ ሲጠባበቁ ቆይተዋል። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩትን የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት ወይም የነቢያት ጾም እየተባለ ይጠራል። ለአዳም የተነገረው የድኅነት ተስፋ ስለተፈጸመም ጾመ አዳም ወይም የአዳም ጾም ይባላል። ስለ እግዚአብሔር ሰው መሆን በስፋት ትምህርተ ወንጌል የሚሰጥበት ወቅት በመሆኑም ጾመ ስብከት ወይም የስብከት ጾም በመባል ይታወቃል። የጾሙ መጨረሻ ወይም መፍቻ በዓለ ልደት በመሆኑ ደግሞ ጾመ ልደት ወይም የልደት ጾም በመባል ይታወቃል። እንደዚሁም ጾመ ሐዋርያት ይባላል። ቅዱሳን ሐዋርያት በዓለ ትንሣኤን አብይ ጾምን ጹመን እናከብረዋለን፣ በዓለ ልደትንስ ምን አድርግ እናከብረዋለን በማለት ነቢያት የጾሙትን ከልደተ ክርስቶስ በፊት ያለውን ጾም ጽመውልናል። በተመሳሳይ መልኩ ይህ ጾም ጾመ ፊልጶስ ወይም የፊልጶስ ጾም ተብሎ ይጠራል። ሐዋርያው ቅዱስ ፊልጶስ በአፍራቂያና አውራጇ ሁሉ እየተዘዋወረ በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ወንጌልን በማስተማር ድንቅ ድንቅ ታምራትን በማድረግ ብዙዎችን ወደ አሚነ እግዚአብሔር ሲመልስ ቆይቶ ትምህርቱን በማይቀበሉ በአፍራቂያ ሰዎች አማካኝነት በሰማዕትነት አርፏል። ደቀ መዛሙርቱ ስጋውን ሊቀብሩ ሲሉም ስለተሰወረባቸው የሐዋርያውን ስጋ ይመልስላቸው ዘንድ ሱባኤ ይዘው በጾም በጸሎት ተወስነው በለመኑት ጊዜ እግዚአብሔር ልመናቸውን ተቀብሎ በሦስተኛው ቀን መልሶላቸው ስጋውን ወይም አስከሬኑን በክብር አሳርፈውታል። ደቀ መዛሙርቱ የሐዋርያውን ስጋ ካገኙ በኋላ እስከ ጌታችን ልደት ድረስ ጾሟል። ስለዚህም ጾመ ነቢያት፣ ጾመ ፊልጶስ እየተባለ ይጠራል። ከዚህ ሁሉ ጋርም ወልድ አምላክ ክርስቶስን በግብረ መንፈስ ቅዱስ እንደምትጸንሰው እመቤታችን ቅዱስ ድንግል ማርያምን መልአኩ ቅዱስ ገብርኤል ካበሰራት በኋላ እመቤታችን ሰማይና ምድር የማይወስነውን አምላክ ጸንሼ ምን ሰርቼ ወልደዋለሁ በማለት ጌታችንን ከመውለዷ በፊት አስቀድማ ጾመዋለችና ይህ ጾም ጾመ ማርያም በመባል ይታወቃል። በአጠቃላይ በገና ጾም ነቢያትም ሐዋርያትም ጾመው በረከት አግኝተውበታል። እኛም ምእመናን እንደነሱ በረከት እናገኝ ዘንድ ይህንን ጾም መጾም እንደሚገባን የቤተ ክርስቲያን አባቶች ስርዓት ሰርተውልናል። በዚህም መሰረት የነቢያት፣ የሐዋርያት፣ የጻድቃንና የሰማዕታት አምላክ ከእመቤታችን ከቅድስት ድንግል ማርያም ከቅዱሳን ነቢያትና ከሐዋርያት በረከት እንዲያሳትፈን መንግስቱን እንዲያወርሰን ሁላችንም በዚህ በጾመ ነቢያት ወቅት በጾም በጸሎት ተወስነን እግዚአብሔርን ልንማጸነው ይገባል።